ሰላም፣ እንዴት አመሻችሁ? እስኪ ንገሩ እንዴት ነው ክሊር ነውም? እንዴት ነው ነገሩ? በደንብ ይታያችኋል? በደንብ እንደሚታያችሁ ምናምን ንገሩኝ። ላይክ እያረጋችሁ የምትገቡ ልጆች ላይክ አድርጉ። ላይክ ማድረጋችሁን አትርሱ። ላይክ እያረጋችሁ እና ዛሬ እስኪ የምናወራቸው ነገሮች አሉ እናራቸው የሚገቡ አንዳንድ ነገሮች ስላሉ ላይክ እያረጋችሁ ምናምን ምናምን ነገር ጋር ለመቆየት ሞክሩ። ላይክ ያላረጋችሁ ላይክ እያረጋችሁ ምንም ላይክ እየታየኝ አይደለም። እሺ ጓደኞቼ፣ በመጀመሪያ እንዴት አመሻችሁ? ሁላችሁም ሰላምታ የድረሳችሁ ማለት ፈልጋለሁ የሀገሬ ልጆች ሁላችሁም ውድ ኢትዮጵያውያን ማለት ነው። በየሀገሩ ያላችሁ፣ በየሁሉም ቦታ ያላችሁ ልጆች ሰላምታ የድረሳችሁ ማለት ፈልጋለሁ። እንዲሁም ደግሞ በሰላም ሃገራችንን ሰላም አድርጎት በሰላም ለሀገራችሁ አውቅቷችሁ ልክ እንደኔ እንደ ሰው ተመሳስላችሁ፣ ይሄ ጎደለ፣ ይሄ ቆይ፣ ይሄ እንዲሆነ፣ ይሄ ምናምን ሳትሉ ሁሉን ነገር በትዕግስት ወይም ደግሞ መቼም አንዳንድ ነገር ላያስችል አይሰጥም ይባላል። በሁሉም ነገር ችሎታው ኑሯችሁ ወይም ደግሞ ተስት ትኖሯችሁ ተረጋግታችሁ ሀገራችሁ የምትኖሩበት ጊዜ ያምጣላችሁ ማለት ፈልጋለሁ፣ በመጀመሪያ ነገር ማለት ነው። ከዛ በመቀጠል ደግሞ ዛሬ አሁን እስኪ በተጨማሪ ቅድም ያው ረዘም ያለ ቪዲዮ ለእናንተ መስራት ስላልፈለግኩኝ ነው። ለእናንተ ግን ካላችሁ ሁላችሁን ብትኖሩ ደስ ይለኛል፣ ምክንያቱም ለእናንተ የሚጠቅም ነገር ስለሆነ ቅድም ሰርቼ ሼር ባረኩላችሁ ቪዲዮ ከሱም ተጨማሪ ነገሮች ነው ዛሬ ላወራችሁ የምፈልገው ነገር፣ የሚጠቅማችሁን፣ የማይጠቅማችሁን ነገሮች ከውጭ ሀገራት ወደ ሀገራችሁ በምትገቡ ሰዓት ምን ማምጣት አለባችሁ። ባይዘወይ እኛ እዚህ ሀገር የምንኖር ልጆች ሁሉን ነገር ማወቅ እንችላለን። ምክንያቱም ኢትዮጵያ የሚኖር ሰው አንድ ሰው ሁሉን ነገር ማወቅ የምንችል ሰው ባዕድ ሀገር ነው። በጣም ባህር ተሻግራችሁ የምትኖር ልጆች ብዙ ያው በምታዩት ነገር ነው ሁሉ ነገር እያመናችሁ ያላችሁት። አሁን ለምሳሌ ሶሻል ሚዲያ ላይ ትገቡና ታያላችሁ። ከዛ በኋላ እውነት ነው እውነት ትላላችሁ። ግን ተጨባጭ የሆነ ነገር አንዳንድ ጊዜ ምናለ መሰላችሁ፣ አንዳንድ ሰዎች አንዳንድ ሰዎች ምናለ መሰላችሁ ድምጽ የሰማው መስሎ ነበረ፣ ድምፅ የለም። ዶግ ይመስለኝ እና ጓደኞቼ፣ አንዳንድ ሰዎች ዩቱባቸው ገና ለገና ቫይራል እንዲሆንላቸው የተለያዩ ያልሆኑ መረጃዎች ሲሰሩ እያየሆኝ ነው። እና እኔ ምናልባት የምትፈልጉ ልጆች ልትኖሩ ትችላላችሁ። እኔ በራሴ ወይም ደግሞ በአሁኑ ሰዓት ላይ በእናንተ ቦታ በሆን ኖሮ ምን ማምጣት እንዳለብኝ፣ ምንም አለማምጣት እንዳለብኝ ጠንቅቄ የማውቅ ሰውን ለምን ሁሉን ነገር ተረድቸዋለሁ። ኢትዮጵያ እየኖርኩ በደንብ ተረድቸዋለሁ። ኢትዮጵያ ውስጥ ስትኖሩ ምን ያስፈልጋል፣ ምን አያስፈልግም የሚለውንም ራሱ በደንብ ስለለየሁት አያስፈልገኝም ማለት ነው። ስለዚህ ውድ ጓደኞቼ፣ ቅድም ከሰራሁት በተጨማሪ ዛሬ ላውራችሁ ስለፈለኩት ነገር መቼም በባዕድ አገር በምንኖር ሰዓት በተለይ ያደጉት በጣም ትላልቅ ሀገራት በጣም እቃዎች አሉ። በቤት ውስጥ እንኳ ስንሰራ እራሱ እፉ አምላኬ እንደዚህ አይነት ቤት መኖር እፈልጋለሁ፣ ብዙ ነገር እንመኛለን። እርግጠኛ ነኝ ሁላችሁ እኔ ስመኝ ስለነበረ ነው። ያንን ቤት አጸዳለው በሁራ በኩራለው ምናምን ጽሁፍ ይሆናል። ያን ያንሳይ ወይ አምላኬ እንደዚህ አይነት ቤት መኖረኝ እላለሁ ስል ነበረ። እቃው እያንዳንዱ እቃ ያጓጓል በጣም ያ እቃ የኔ በሆነ ብላችሁ ትመኛላችሁ። ግን ደግሞ እነሱ ስላረጉ ያን እናደርግ ማለት አል ምናልባት አቅማችን ላይ ፈቅድ ይችላል። ነገር ግን አቅማችን በሚችለው መልኩ ማድረግ አለብ ብላችሁ ካሰባችሁ ለእናንተ ነው። አሁን ያሰባችሁ ልጆችም ካላችሁ ለእናንተ ነው። ልነግራችሁ የምፈልገው ምንድን ነው እሱ እኔ እንደ እኔ ሌላው በሚላችሁ በጭራሽ ልመክራችሁ ወይም ደግሞ በዛ እነሱ ስላሏችሁ ሌሎች ዩቱበሮች እቃ አምጡ፣ ይሄን አምጡ ስላሏችሁ አምጡ አልላችሁ። ከቻላችሁ በጣም ጠንካራ ጀግና ጎበዞች ከሆናችሁ ገንዘብ አምጡ ከገንዘብ ተጨማሪ ደግሞ ካሰባችሁ ገንዘባችሁን ለማስቀመጥ ወርቅ በነገራችን ላይ ወርቅ እኔ ነግሬያችኋለው ወርቅ እዚህ ሀገር ይሸጣል ወርቅ እኔ ምናልባት ምንም ሳይቀላቅሉ የሚሸጡ ሊኖሩ ይችላሉ ኢቨን ከውጭ ባይመጡ አሁን ለምሳሌ የባህሪን ወርቅ ራሱ ሊኖር ይችላል አንዳንድ ቦታዎች አላቅም እኔ በብዛት የባህሪን ወርቅ የማውቀው ውጭ ሀገራት ነው እዚህ ሀገር ላይ እኔ አለ ብዬ አላስበም። እኔ አሁን ለምሳሌ እዚህ ጋ ማጫወቻው የባህሬን ወርቅ ነው፣ ሰንሰል ሰለሙ ግን ይሄ ሀብሉ ግን ሀያ አንድ ከአራት ተብዬ የተሸጠወላ ነው። እዚህ ግን አይመሳሰልም፣ አንድ አይደለም በጭራሽ። የምገርማችሁ ነገር እና ፀሐይ ላይ ሳይሆን አሁን ለምሳሌ ጎልደን የሚሸጡ ጎልደን ሾፕ ውስጥ ስትገቡ ማለት ነው፣ መብራቱ በሙሉ ጎልደን ነው። ስለዚህ ያብረቀርቃል ወርቁ። ስለዚህ ምንድን ነው የሚመስላችሁ ለእናንተ በጣም ኳሊቲውን የጠበቀ ልክ እንደ ባህሪን ወርቅ የጠራ ምናምን የሚመስል ግን አይደለም። በጣም ብዙ ልዩነት አለው። የውጭ ወርቅ አይገኝም። እኔ አሁን ላይ ይቆጭኛል፣ እኔ የውጭ ብር ገንዘብ የገዛውት። ግን ወርቅ ብትገዙ ለእናንተ ይጠቅማችኋል። ማርም መታችሁ ራሱ ገንዘብ ነው ያስቀመጣችሁት እዛ ላይ። የፈለገ ነገር ቢሆን ነገ ቸግሯችሁ ብትወርቁ ያነሳችኋል። ያወርቅ እርግጠኛ ካልተዘረፋችሁ ሱን በጥንቃቄ ታስቀመጣችሁት አያያዝ አንዳንድ ወጠምሻ ሌባ ወንድ ከያዛችሁ ያንን ሁሉ ሞጣጦ ወይም ደግሞ ሞጭልፎላችሁ ይሄዳል ማለት ነው። አንዳንድ ደግሞ ጨዋ ሰው ካገኛችሁ ምናልባት አይታወቅም፣ በዛው ህይወታችሁ የሚቀይርም ሰው ሊሆን ይችላል። ሁሉም አንድ ነው ማለት አልችልም። ስለዚህ በተቻላችሁ አቅም ወርቅ ብትገዙ ለእናንተ የተሻለ ነው። አንደኛ ታጌጡበታላችሁ ከፈለጋችሁ፣ ሁለተኛ ወርቀሽ ራሱ ያነሳሻል፣ ታመሽ ያሳክምሻል። ከእንደ ወርቅ አንዳንዴ ገንዘብ ሰላሚ ነው። ገንዘብ መጥፎ ነው። በጣም ገንዘብ ሰይጣን ነው። አሁን ላይ የተለየ አሁኑ ብር እኔ አላውቅም እኔ አላውቅም። የበፊቱ ብር ይሻበር ያ አረንጓዴው ብር እኔ አላውቅም። የአሁኑ ብር የተለየ ሰላሚ ነው። በቃ አለቀ። አስር ሺህ ብር ትንሿ ገበያ እንኳ እኛ አስር ሺህ ብር ይዘን ሄደን ገበያ አንድ ነገር ሳይገዛ ነው የሚመጣው። ያን ያህል ምን ገዛሽ ምን ብትሉኝ፣ አላውቀውም። ብር ማለት ይህን ያህል ሰላም ነው። የሆነ ስልብ የሚያደርገው ነገር አለ። የሆነ መንፈስ አለው መጥፎ መንፈስ። ገንዘብ እዚህ ሀገር ላይ የፈለገ ብታካብቱና ይዛችሁ ብትመጡ ያን ገንዘብ ወዲያውን ወይ የሆነ ቦታ ላይ ካላስቀም፣ አሁን ለምሳሌ የሆነ ቦታ ላይ ስላችሁ፣ ወይ ቢዝነስ ላይ ቢዝነስ ላይም ጥሩ ነው፣ ግን ያ ቢዝነስ ስትጀምሩት አንደኛ ነገር ሊያከስረኝ ይችላል ብላችሁ አስቡ። ወይም ደግሞ ውጤት አምላቱ ትችላላችሁ፣ ኪሳራም ውስጥ ልትወርቁ ትችላላችሁ። ስለዚህ ማድረግ ያለባችሁ ለቢዝነስ ያሰባችሁትን ገንዘብ ቢዝነስ ብከስር ደግሞ ይሄኛው እኔን ያውጣኛል እኔን ከእንደገና ከወደኩበት ያነሳኛል ብላችሁ ደግሞ የምታስቀምጡት ገንዘብ ግዴታ ያስፈልጋል። ሁሉንም ስራ ላይ ኢንቨስት ካረጋችሁ በኋላ ያ ስራ ውድም ካለ በኋላ እናንተ ከወደቃችሁ የሚያነሳችሁ ያል። ይህን የምላችሁ ነገር እናንተ እድል ስላላችሁ ነው። ቻንስ ስላላችሁ ነው። የመስራቱ እድል አላችሁ። ገንዘብ የማምጣቱ የማግኘቱ እድል አላችሁ። ኦኬ፣ ለዛ ነው ለእናንተ በጣም ይጠቅማችኋል ብዬ የምነግራችሁ። እንደኛ እጃችሁ የተሳሰራችሁ ሰው ብትሆኑ ይሄን አልነግራችሁም። ለምን ምን ብላችሁ ምን ምንም ስራ የማይሰራበት ቦታ ወይም ተለወጡበት የማችሉ ቦታ ብትሆኑ ኦኬ። እናንተ ግን በስራ ገበታ ናችሁ። ብዙ ቻንስ ብዙ አማራጭ ያላችሁ ልጆች ናችሁ። ስለዚህ የምትፈልጉትን ነገር ከማድረግ እንዳትሉ። የእውነት ማራይ ምን ነው የምላችሁ እና በጣም ብዙ ነገር እያየሁት ካለሁት ነገር አሁን አንዳንድ ሰው ገንዘብ ብቻ መጥቶ ወዲያው ደግሞ ተንደርድራችሁ ቢዝነስ ውስጥም መግባት የለባችሁም። መጀመሪያ ቦታ ማጤን አለባችሁ። ቦታ ስላችሁ የምትሰሩበትን ቦታ ብቻ አደለም፣ ኑሮ ውድ ነው ወይ ምንድን የሚለውን ዙራችሁ የተወሰነ ጊዜ መዞር አለባችሁ፣ ማወቅ አለባችሁ። ከዛ በኋላ ቤታችሁ ትገቡና ኳልኩሌት ታደርጋላችሁ። እንዴት ነው ነገር ያለኝ ባንኬ ውስጥ ይሄ ነው፣ ከራሳችሁ ጋር ለሰው ማውራት አደለም፣ ያላችሁን ብር ማውራትም አያስፈልግም። ከዛ ከእናንተ ጋር ራሳችሁ ታወራላችሁ። አሁን ለምሳሌ ይህንን ባረግ ይህን የተርፈኝ የሆነ ይህንን ባረግ ይህን ብላችሁ ኳልኩሌት በማድረግ እና ደግሞ ስራ፣ ቢዝነስ ወይም የሆነ ነገር ለማድረግ ከፈለጋችሁ መጀመሪያ እዚህ ሀገር ለመኖር እርግጠኛ መሆን መቻል አለባችሁ። ምክንያቱም የምታፈሱት ሳንቲም ለእናንተ ትልቅ ዋጋ ስላለው ማለት ነው። አሁን ለምሳሌ ተንደርድራችሁ ዝም ብላችሁ ስሜታዊ ሆናችሁ የሆነ ስራ ትጀምራላችሁ። ከዛ በኋላ ምን ትሆናላችሁ? የሆነ ሰዓት ይጠፍሻችኋል እዛው ተመልሽ ሄዳ አረብ ሀገር እዚያ ይሻለኛል ብላችሁ እዛ ትሄዳላችሁ። ከዛ በኋላ የከሰራችሁት ገንዘብ አለ፣ ለዕቃ የምታወጡት አለ፣ ለብዙ ነገሮች የምታወጡት ኪሳራ ላይ ወደቀ ማለት ነው። ስለዚህ በተቻላችሁ አቅም በጣም ጥንቃቄ ማድረግ አለባችሁ። ይህን የመከርኳችሁ ያለሁት አሁን ላይ እናንተ ሁሉም ማድረግ ትችላላችሁ። ጉልበቱ አላችሁ፣ ሀይሉ አላችሁ፣ የስራ እድሉ አላችሁ፣ መስራት የምትችሉ ገንዘብ ማግኘት ትችላላችሁ። ምክንያቱም ሁላችሁም በስራ ዘርፍ ላይ ስላላችሁ ማለት ነው። ይህንን ነገር አድርጋችሁ ህይወታችሁን መቀየር ትችላላችሁ። አሁን አንዳንድ ሰው ተነስቶ ዝም ብለው ስትመጡ ይህን ዕቃ ይዛችሁ ልንገራችሁ እና ዕቃ ኢትዮጵያ ውስጥ አልጠፋም። ዕቃ ማለት ይውላችሁ አይን የሚያፈዝ ዕቃ የሚገራርም የሚገራርም አገራችን ላይ ሞልቷል አለ አሁንም በቃ፣ ገንዘብ ይኑራችሁ እንጂ እናንተ ኢትዮጵያ ለመኖር እርግጠኛ ከሆናችሁና መጀመሪያ ግን እኔ ልንገራችሁ አሁን ከውጭ መታችሁ ልበልና እንደው ለምሳሌ ወደው ተንደርድራችሁ ገንዘባችሁን ቢዝነስ ላይ ከምትጥሉት ቢዝነስ ይሄ ሾፒንግ ወይም ደግሞ ሬስቶራንት የሆነ ነገር ላይ ከምትጥሉት እንደዚህ አይነት ትንሽ የቦታ ለምናቱን ለምን እንደው ሰባ ካሬ ራሱ አትሆንም ያች ቦታ ላይ እግዲ ያች ብር ከተቀመጠች ያ ብር አልጠፋም። ወረዴ ባንክ ከተቀመጠ ወደ መሬት ተቀይሮ ተቀምጧል ማለት ነው። ግን ወደ ቢዝነስ ሲገባ ግን ሁለት ነገሮች አሉ። አንድ ልትከስሩ ትችላላችሁ። በጣም በተለይ አዲስ ስትሆኑ ከባድ ነው። በጣም አዲስ ስትሆኑ ለቢዝነስ በጣም ይከብዳችኋል። አንደኛ ስልቹ ትሆናላችሁ። ለምን እናንተ መጀመሪያ አስባችሁ የምትገቡበት በጣም ስኬታማ እንደምትሆኑ ገንዘብ በጣም እንደምታገኙበት ነው የምታ መጀመሪያ ፕላን የሚያደርገው ማንም ሰው ከገባችሁበት በኋላ ግን የእናንተን አይነት ብዙ ተመሳሳይ ሱቆች አሉ። የተለመዱ ሱቆች አሉ። ሰው ሰው ወደ እናንተ ሳይሆን ወደዛም ሊሄድ ይችላል። ምናልባት ለውረት ሊመጣላችሁ ይችላል ለተወሰነ፣ ከዛ በኋላ ግን ላይመጣ ይችላል። አሁን እኛ አካባቢ ምን አንድ ልምድ አለ መሰላችሁ፣ የምታዘበው ብዙ ጊዜ እኔ ያው እኔ ለማንም ሰው ሚኒ የሆኑ ይሄ ዝም ብሎ ሚኒ የሆኑ ግሮሰሪዎችን የሚከፍት ሴት አልመክርም። ለማንም ሴት ያቺ ሴት መጎንተል የፈለገች መነካካት የፈለገች ብዙ ወንድ ሊያያት የምትፈልግ ሴት ወይም ደግሞ የሆነ የወንድን አቴንሽን ለመሳብ የምትፈልግ ሴት ናት ብዬ የማስበው። አንዲት ሴት ጠንካራ ከሆነች ፍላጎት የስራ ፍላጎት ካላት ሰፋ አድርጋ መስራት ትችላለች። ሚኒ ባር ሳይሆን ሰፋ አድርጋ እንደ ሬስቶራንት ማድረግ ትችላለች። ምግብ ጎን ከተሸጠ ጎን ለጎን ቢራ ቢኖር ችግር የለውም ይሄ አንዳንድ ሰው ግን ሰዓቷን ጠብቆ ማታ ማታ ሞቅ አድርጎ በኃይለኛ ስፒከር ሙዚቃ ከፍቶ ብርቅጥ አድርጎ ከፍቶ ወጣቱን ሰብስቦ ሆይ ሆይ የሰከረ ባረቂ ጠንብዞ ሳኩሮ ምናምን ይመጣና አንድ ቢራ ይዞ ከአንቺ ጋር ሲለፋድን ማምሸት የሚፈልግ ብዙ ወንድ አለ። እና ብዙ የምታዘበው እዚህ አካባቢ ያለና እኔ ለማንም ሴት እንደዚህ አይነት ቦታ አልመክርም። ለማንም ማለት ነው። እና አሁን እንደዚህ አይነት ቦታዎች ቢከፈቱ ላንቺ ምንም የሚጠቅም ነገር የለም። ምንም የሚጠቅም ነገር የለም። አጉል ኪሳራ ነው። ካለቀ ኪሳራ ላይ ወድቀሽ እጅሽን አጫጫሽ ትቀርያለሽ ማለት ነው። ኦኬ ኮኔክሽን እንትን እያለኝ ስለሆነ እና ጓደኞቼ እቃ ለማምጣት ያሰባችሁ ሰዎች አቁሙ። እቃ ያስፈልጋችሁ? ምን እናንተ የሚያስፈልጋችሁ ምን መሰላችሁ? ብር ነው። ብር የምትፈልጉትን ነገር መርጣችሁ መግዛት ትችላላችሁ። የት አገራችሁ ላይ አገራችን ላይ አሁን ላይ ያለው ይሄ መደፋረሱን ሰላም አለመኖሩ ናት። ይሄ በቢዝነሱ ይሄ ቦታ ስትሄዱ የእቃ ቦታዎች ቦታ ስትሄዱ ራሱ እኔ ትፈዛላችሁ የምትፈልጉትን ማግኘት ትችላላችሁ። የምትፈልጉትን ገዝታችሁ የማታገኙት ባል ብቻ ነው። ገዝታችሁ የማታገኙት ባል እንጂ ሌላውን ነገር በሳንቲማችሁ የምትፈልገውን ግዝት ግዝት ግዝት ግዝት አርጋችሁ ቤታችሁን ማሟላት ትችላላችሁ። ያ የሚሆነው ደግሞ እናንተ እዚህ ሀገር ለመኖር ፍላጎቱና እርግጠኝነት ያስፈልጋል። እርግጠኛ ካልሆንሽ እዚህ ሀገር ለመኖር ዝም ብለሽ ዕቃሽም ገዛስተሽ ምናምን ቤት ፈርሸሽ ጥለሽው ከሄድሽ ያ የፈረሹ ብዙ ወጭ ያወጣሽበት አወጣሽበት ነገር ለማንም ሆኖ ይቀራል ማለት ነው። ወይ ደግሞ ቤተሰቤ ቀይም በስርዓት ያስቀምጥልኛል ገለመሌ ብቴ እንኳን ራሱ ማንም የሚሰማች ሰው የለም። እንደዚህ አይነት ነገር አትሳሳቱ። እና እኔ አንዳንድ ሰዎችን አማክራችሁ ማለት ነው የሚሆንና የሚሳካ ከሆነ ብታመጡ ብዬ የምለው ወርቅ ችግር የለውም፣ በቦርሳ ብያ ብት ስለሚያዝ ያን ያህል ትልቅ ነገር፣ ግን ከዛ ባሻገር ላፕቶፕ፣ እነዚህ ስልኮች፣ ራውተር ራውተር ማለት የዋይፋይ ተንቀሳቀሾ ለእናንተ የሚጠቅማችሁ በተለይ ደግሞ እንደዚህ አሁን ሶሻል ሚዲያ ላይ በደንብ የገባችሁ ሰዎች ካላችሁ በሶሻል ሚዲያ ላይ የሰራችሁትን የእጃችሁን ሙያ ሁላችሁም ሙያ ያላችሁ ሰዎች ትኖራላችሁ። አሁን በአረብ ሀገራት ብዙ ሙያ ያላችሁ ሴቶች አላችሁ፣ በጣም ብዙ ብዙ ብዙ ሙያ ያንን ሙያችሁን ራሳችሁ ጋር የሚቀር ነው ለመዳማችሁ አስረክባችሁ ታትመጡ ያ ሙያችሁ በእጃችሁ ላይ ነው ያለው። ልክ እንደመጣችሁ ጎን ለጎን ምን ታረጉ ምንድን መሰላችሁ፣ ጎን ለጎን ምን ታደርጉ መሰላችሁ፣ ዋይፋይሽን ከገዛሽ ራውተርሽን ከገዛሽ እንደገና ደግሞ ይሄ ምንድነው የሚባለው ፓወር ባንክ በጣም አስፈላጊ ነው። ፓወር ባንክ መግዛት አለባችሁ። እነዚህ ለእናንተ አስፈላ አስፈላጊ የሆኑ ነገሮችን ብትገዙ ለእናንተ ይጠቅማችኋል። እውነቱን ለመናገር ከዛ ባሻገር ግን ሌላው ነገር ምንም ይጠቅማል ብዬ አላስብም ማለት ነው። እና መጠየቅ የምትፈልጉት ነገር ካለ ኮመንት ጻፉልኝ በተቻላችሁ አቅም ኦኬ። የዚ ጉንፋን በቃ ተወኝ። በቃ ሊደፋኝ ነው። ትንሽ ነው የቀረኝ። አንድ ሐሙስ ነው የቀረኝ። ምስል ማራ የምን ተፃፉ። ጋይስ ማወቅ የምትፈልጉትን መጠየቅ የምትፈልጉት ነገር ካለ ጠይቁኝ። እንግዲህ እኔ ለእናንተ ጠቃሚ ነው ብዬ የምለውን ነገር ነው ዛሬ ነገርኳችሁ። ለእኔ አንድ ነገር ይህ አይጠቅመኝም እና ለእናንተ ግን ይጠቅማችኋል። ይሄ እቃ ዝም ብላችሁ እየሰበሰባችሁ እያግበሰበሳችሁ የኢትዮጵያ ወስጄ ቤቴን አሳምራለሁ ምናም ብላችሁ የምታስቡ ልጆች፣ ምንም የሚጠቅማችሁ ነገር የለም። አጉል ከስራችሁ ነው የምትቀሩት። ምክንያቱም ከዛ እቃ በላይ የምትቀረጡት ገንዘብ እዚህ ሀገር ከመጣችሁ በኋላ በጣም ከባድ ስለሆነ ይሄ ነገር አታስቡት፣ ባታስቡት የተሻለ ነው ብዬ ነው የማስበው። መቻላችሁ ብትችሉ እና ጠንካሮች ብትሆኑ ሳንቲማችሁን ሴ ብታደርጉ እና የምትፈልጉትን ሀገራችሁ ስትገቡ ብትሰሩ ለእናንተ የተሻለ ነው ብዬ አስባለሁ፣ ጓደኞቼ ቅድም እንዳልጨርሰው እንደዚህ አይነት ነገር መጠየቅ የምትፈልጉትን፣ ደግሞ ሌላው ምንድን ነው መጠየቅ የምትፈልጉትን ነገር ጠይቁኝ። ምክንያቱም ሰዓቱ ምንትን ስላለ? መጠይቅ የምትፈልጉትን ሰው ጠይቁኝ። ታውቃላችሁ ኮኔክሽኑ ብዥ ብዥ እያገው ነው አይደለም? ኮመንት ጻፉልኝ ጓደኞቼ። በቃ አይምሮዬ በጣም ተዛብቷል። የሚገርማችሁ ነገር ኮመንት እየተጻፈልኝ ስላልሆነ ለእናንተ የሆነ ነገር ሆኗል እንዴ ስልኬ ምንድን ነው ለምንድን ነው ኮመንት ምናምን የሌለው በእናታችሁ ለምንድን ነው ግን አልገባኝም ኮመንት ነገር ምናምን የለውም ኢቲንክ የሆነ ነገር አድርጌው ነው መጀመሪያ ላይ ቢገባሁት ማለት ነው እና ጓደኞቼ ይሄንን ይመስላል በተረፈ ደግሞ እንጃ ዛሬ ኮመንት እንዳትጽፉ የሆነ ነገር አድርጌዋለሁ አላውቅም ላይ ስገባ እንጃ እና ልላችሁ የፈለኩት ነገር መጠየቅ የምትፈልጉት ጠይቁ ኮመንት ላይ ጻፉልኝ ያው አሁን ላይ ኮመንት እየታየኝ ስላልሆነ ነው ምንም ነገር የለም እንደሚመስለኝ የሆነ ነገር ሆኗል እኛ መጀመሪያ ስገባ ላይ ያላንትን ያላልኩት ነገ እንገናኛለን። እስኪ ነገ ደግሞ ተሽሎኝ የተሻለ ሆኜ ምናምን እንገናኛለን። ሁላችሁንም ወዳችኋለሁ። ደህና ደሩልኝ። ቻው፣ ደህና ደሩ። ወይ ጉንፋን